ኃይል አስተላላፊ ማለት በአጠቃላይ ይህ ነው በቃ ኃይል አስተላላፊ ማለት በአጠቃላይ ይህ ነው ይህ ማን ነው ዲፈረንሺያል ማለት ነው የሚባለው ከዛ በመቀጠል እነዚህ ሲቪ ጆይንቶች ና ዩኒቨርሳል ጆይንቶች የሚባለው የፕሮፒለር ሻፍት የጀል ጥያቄ ሊሆን ይችላል ምን ማለት ነው ሀብት ሰላም ለእናንተ የሆነ እንኳን ወደ እዚህ ቻናል በሰላም መጣችሁ። እዚህ ቻናል ኢቲኤስ ክላ አካዳሚክ ባላል። ኢቲኤስ ክላ አካዳሚክ ሙያ ዙሪያ ትምህርትና ስልጠና አስተማሩት ነው። የዛሬ ትምህርታችን ከባለፈ ትንሽ ማለት ባለፈ ኃይል አስተላላፊ አይተን ነበረ ማለት ነው። ኃይል አስተላላፊ ክፍል አይተን ነበረ በሰፊ ማለት ነው። ስለዚህ ባለፈ እነ ፕሬሽን እነ ጊርባክስ እነ ፕሮፕለር ሻፍት ዲፈረንሻል አይተን ነበረ አራቱ ማለት ነው። አሁን ዛሬ የቀረ ምንድነው? ሻሚያስ ነው ማለት ነው። ሻሚያስ ማለት ከዲፈረንሻል ተቀብሎ ወደ ጎማ የሚያስተላልፍን ኃይል ማለት ነው። ስለዚህ ዛሬ ርባይስ ወይዶ ሳምራይዝ አድርጌ የኃይል አስተላልፍ መጠቀሪያ ቪዲዮ ነው ይሄ ቪዲዮ ማለት ስለዚህ እስከ መጨረሻ ተከታተሉ፣ ወደ ሌላ ሼር እያደረጋችሁ፣ ሳብስክራይብ እያደረጋችሁ ጀምሮ ደግሞ አብራችን ቆዩ። እንሂድ። እሺ እንደ አልኩት ባለፈ ይሄ ካየን ባለፈ አምስቱ ካየን ዛሬ የሚቀርም ሻሚያስ ማለት ነው። ሻሚያስ ምን ማለት ነው? ሻሚያስ ማለት ይሄ ክፍል ከዲፈረንሻል እና ከጎማ መካከል የሚገኝ ሲሆን ማለት ነው። ይሄ ማለት እዚህ ካለ ማለት ነው። ይሄ ማለት ሻሚያስ ወይም አክሲስ ተብሎ ይጠራል ማለት ነው። ይሄ ምን ይባላል? ዲፈረንሻል። እዚህ ካለ ከዲፈረንሻል ተቀብሎ ወደ ጎማ ያስተላልፋል ኃይል ማለት ነው። ይህ ነው ስራው፣ ወይም ደግሞ የተቀበለው ኃይል ወደ ጎማ ማስተላለፍ ነው ወናው ስራው፣ ሌላ ምንም ስራ የለውም። እና አክሲስ ጥቅሙ ምንድ ነው የሚል ያው ኃይል ማስተላለፍ እና ከዛ በኋላ ሚዛን መጠበቅ ነው ዋናው ጥቅሙ ማለት ነው። ጠቅላላ አርገን ስናየው ግን ያው ይሄ ኢንጂን አለ። ኢንጂን ማለት ምን ማለት ነው፣ ኢንጂን ምን ምን ኮምፖነንት አለው በውስጥ ምናምን የሚል ጥያቄ ሌላ ቪዲዮ አለ፣ እዛ ሄዳችሁ ማየት ትችላላችሁ ማለት ነው። ባለፈ በደንብ በዲቴል አይተን ነው የመጣ ነው ማለት ስለዚህ፣ ከኢንጂን የመጣ ኃይል ምን ያደርጋል ማለት ነው። ከኢንጂን የመጣ ኃይል ከኢንጂን ቀጥሎ ምን አለ? ክላች አለ፣ ፕሪሲየን። ይሄ ፕሪሲየን ግን በማኑዋል ተሽከርካሪ ነው ያለ፣ በማኑዋል ተሽከርካሪዎች ነው ያለ ይሄ ክላች ማለት ነው እንጂ በአውቶማቲክ የለም። በአውቶማቲክ ተሽከርካሪ የሚረግጠው ነዳጅና እና ፍሬን ነው። ማንዋ ተሽከርካሪዎች ነው ያለ ማለት ነው። ስለዚህ ከዛ በመቀጠል ጊርቦክስ ብለናል። መጀመሪያ ሞተር ፍሪ ሲሆን ጊርቦክስ ጊርቦክስ ደግሞ ጉልበት በምንፈልግበት ጉልበት የሚሰጠን ፍጥነት በምንፈልግበት ፍጥነት የሚሰጠን ወደ ኋላ ወይ ደግሞ ሪቨርስ ወደ ኋላ ስንፈልግ ደግሞ ወደ ኋላ የሚያደርግልን ይህ ጊርቦክስ ማለት በጥርሶች አማካኝነት የተለያዩ ጥርሶች አሉ። እንደዛ ነው ፍጥነት የሚጨምርልን ጉልበት የሚጨምርልን ጉልበት የሚጨምርልን ምንድ ነው? ትንሿ ጥርስ ለትልቁ ጥርስ ሲነዳው ይሄ ምንድ ነው? ጉልበት ፈጽመ ያመጣል ማለት። ምክንያቱ የዚች የዚች ዲስታንስ የዚች ክብ ቁሞቷ ይሄ ስንዘረጋው እቺ በጣም ትልቅ ነው የምትሆነው። እቺ ግን እቺ ነድጇ ወይ ደግሞ አሽከርካሪዎች ምን ትንሽ ትሆናለች ማለት ነው። ስለዚህ ምን ይሆናል ማለት ነው። እቺ እስከ ዙራ ዙራ ዙራ ዙራ ነው ያ ማለት ለዚህ ለመዞር ለዚህ ለመዞር ምን አለው ብዙ ጊዜ ነው የምትዞረው ማለት ነው። ስለዚህ ምን ጉልበት ይፈጠራል ማለት ነው። ለትልቁ ለመዞር ምን ታደርጋለች ብዙ ዙር ትዞራለች። ያው ፎርሙላ አለው እንደምታየት የራሱ እንትና አለው ግን አሽ እንደ አሽከርካሪ ማወቅ ያለብን እንደምናውቅ እንጂ ያው ይሄ ፎርሙላ ማወቅ አይጠበቅብንም ማለት ነው። ያው ጉልበት ስንፈጽም ግን ጉልበት ስንፈልግ ደሞ ጉልበት የተቀራን ነው ማለት ነው። የተቀራን ነው ምክንያቱም እቺ ትንሽዋ ትንሽዋ ምን ትሆናለች ትንጅ ያለት ወይም ደሞ ምን እሄ ቀስ ብሎ ነው የሚዘረው ወይ ደሞ ነጂ ስለሆነ ወይም ደሞ እሄ ትልቁ ትልቁ ለትንሹ ሲነዳው ለትንሽ ሲነዳው በጣም ተሽከረከረ ወይም ሀይ የሆነ ሆነ እሽክርክሪት ይኖራታ ትንሽዋ ማለት ነው። ምክንያቱም በትልቅ ነው እየተሽከረከረች ያለች። ስለዚህ ምን እናገኛል ፍለት ይፈጠራል ምክንያቱም ምን ስለሆነ ነው በትልቁ ለትንሻ ስለሆነ ትንሻ በጣም ነው የምትፈጥ ነው ማለት ነው በጣም ነው የምትፈጥ ነው ምክንያቱም የዚህ ስፋት የዚህ ስፋት ሳይሆን የዚህ ቁመት ለመግኘት በጣም ትሮጣለች ማለት ነው ብረት የጠለው ያው ኮርፖሬሽን እንዳለ ማለት ስለዚህ ጉሎት ስንፈልግ ትንሹ ለትልቁ ፍጥነት ስንፈልግ ደግሞ ትልቁ ለትንሹ ስንዳው ቤትም ጊዜ ሁሉ ጊዜ ማለት ነው ይሄ በነገራችን ላይ ይሄ በዚህ ብቻ አይሰራም ማለት ነው በተለያዩ ይሰራል አሁን መፍቻ ራሱ ትልቁ መፍቻ እና ትንሹ መፍቻ አንድ ጉልበት አይሰጠ፣ ነው የራሱ ካልኩሌት አለው ማለት ስለዚህ ይሄ ሁል ጊዜ ትንሿ ለትልቁ ሲነዳው ጉልበት፣ ትልቁ ለትንሹ ደግሞ ፍጥነት ማለት ነው። ያደርግልናል ማን ነው ይሄ፣ ይሄ በምን ውስጥ ነው ያለ በጊር ቦክስ ነው። ይሄ ሁሉም ቤት ነው ያለ በጊር ቦክስ ውስጥ ነው ያለ። ጊር ቦክስ ማለት ያው ጊር ማለት ጥርሶች፣ ቦክስ ደግሞ የጥርሶች ቦክስ ማለት ነው መስለኛ። ከዛ በኋላ ፕሮፒለር ሻፍት ፕሮፒለር ሻፍት ማለት ከፕሮፒለር ሻፍት ግን ከጌርቦክስና ፕሮፒለር ሻፍት የሚያገናኝ ምናለ ስሊፕ ጆይንት የሚባል አለ ማለት፣ ስሊፕ ጆይንት የሚባል ያው እነዚህ ስሊፕ ጆይንትና ዩኒቨርሳል ጆይንት የሚባለው የፕሮፒለር ሻፍት ሚዛን ይጠቁሙ ማለት ላይና ታች ሲወጣ እንዳይሰበር ምችት አድርጎ እንዲንቀሳቀስ ያደርጋሉ ማለት ነው። ፕሮፒለር ሻፍት ግን ምን ያደርጋል ማለት ነው? ፕሮፒለር ሻፍት ከጌርቦክስ የተቀበለ ሀይል ወዴት ያሳልፋል ወደ ወደ ዲፈረንሻል ያስተላልፋል ማለት ነው። ወደ ዲፈረንሻል ያስተላልፋል ማለት ነው። ያ ዲፈረንሻል ግን ያ ዲፈረንሻል ነው ምን ያደርጋል መሰላችሁ? ሶስት አይነት ስራ ይሰራል። አንደኛው ከፕሮፕለር ሻፍት የመጣው ሀይል ከጊርቦክስ በፕሮፕለር ሻፍት የመጣው ሀይል ምን ያደርጋል? ወደ ዘጠና ድግሪ ይቀይራል። አንደኛው፣ ሁለተኛው ደግሞ ሀይል ያስተላልፋል። ሀይል ማስተላልፋት ወደ ሁለት ወደ ዘጠና ድግሪ አድርጎ በዚህ ቀጥ ብሎ የመጣ ሀይል ወደዚያ አንዱ፣ ወደዚያ አንዱ ምን ያደርጋል? እንዲህ እንዲያሽከረክር ያደርጋል ማለት ነው። ከዛ በመቀጠል ደግሞ መዞሪያ በምንዞርበት ጊዜ መዞሪያ በምንዞርበት ጊዜ ምን ያደርጋል? ለአንዱ ጉልበት ሰጥቷል፣ ለአንዱ ጉልበት በመቀነስ መኪናችን እንዲዞር ያደርጋል ማለት ነው። ይህ ማነው? ዲፈረንሻል ማለት ነው። ከዛ በመቀጠል አክሴስ ወይም ደግሞ ሻሚያስ የሚባል አለ። ሻሚያስ ደግሞ ከዲፈረንሻል የመጣው ሀይል አሁን እንዳየነው ከዲፈረንሻል ተቀብል ሀይል ወደ ጎማ ያስተላለፍናል ማለት ነው። ሀይል አስተላላፊ ማለት በአጠቃላይ ይህ ነው በቃ። ኃይል አስተላላፊ ማለት አጠቃላይ ይህ ነው። ስለዚህ እንዳልኳቸው እዚህ ክላች የሚባል ክላች በማኑዋል ላይ ነው ያለ፣ በአውቶማቲክ ላይ ያለ ቢ ያለው። ስለዚህ በአጠቃላይ ጠቅላላ ስናደርገው ይህ ይመስላል ማለት ነው። እሺ ባለፈው ምን ብዬ ነበርኩት? የማንዋል ተሽከርካሪና የአውቶማቲክ ተሽከርካሪ ማርሻቸው በደንብ አድርገን እናየዋለን ብዬ ነበርኩ ማለት ነው። ስለዚህ ይህ ማርሽ የአይሱዝ ነው። ሁለት ሶስት አራት አምስት ይህ የአይሱዝ ነው የአይሱዝ አውቶማቲክ ወይም የአይሱዝ ግሪቦክስ ወይም ደግሞ ይሄ ምንድ ነው ማርሻችን ማለት ነው። ስለዚህ ሪቨርስ፣ ይሄ አር ማለት ሪቨር ወደ ኋላ ስንፈልግ ያ ወደዚህ ጣጋ አርገን፣ እቺ እዚህ ጋር ያለች ኒውትራል ናት፣ ወይም ደግሞ ዜሮ ማለት ነው። ምን ማለት ነው ዜሮ ወይ ደግሞ ኒውትራል፣ ዋላ ማለት ኒውትራል። ከዛኛው ሰዓት ማርሻችን ከዛ አንስተን ወደ አጥግ አድርገን ከዛ ወደ ኋላ ስናደርግ አንድ ማርሽን አስገባለን ማለት ነው። ወደ ዜሮ መልሰን ከዛ በኋላ ወደ ሁለት ስናደርገው ደግሞ ምን ያደርጋል ማለት ነው፣ ሁለት ማርሽ ይገባል ማለት ነው። አንድ እና ሁለት ምን ናቸው ብለናል? ጉልበት ናቸው። እነዚህን በየት ቦታን እንጠቀማለን? በቁልቁለትና በዳገታማ ቦታን እንጠቀማለን ብለናል። ከኒውትራል ወደ ኋላ ስንመልሳት ደግሞ ወደ ኋላ ስንመልሳት ማለት ሶስተኛ፣ እነዚህ ምን ያደርጋል? ያው ጉልበት ነው፣ ትንሽ ወይም ፍጥነት ያለው ነው ከነዚህ እየፈጠነ ነው የሚሄደው። ቦክሶች ምን ይሆናል ማለት ነው? አሁን ጉልበት እየተጠቀመ ነበርና ሁለት የምንጠቀሙ ደግሞ ትንሽ ላይ ተለቁ ነው ማለት ነው። ስለዚህ እነዚህ ምን ያደርጋል ማለት ነው? ጥርሳቸው እየሰፉ እየሰፉ እየሰፉ ነው የሚሄዱት። ስለዚህ ያው ልክ ከዚህ ከሶስት አውጥተን ዜሮ አድርገን ከዛ በኋላ ወደ ወደዚህ ወደ ምንድን ነው ይሄን ወደ ወደ ግራችን ወደ ግራችን አድርገን ወደ ፊት እናርገው ማለት አራተኛ ይገባ ማለት አራተኛው ወደ ግስ ይገባ የሞተር ዙር ሳይቀነስ ሳይጨምር ዝም ብሎ ያስተላልፋል ማለት ነው። ይህ ደግሞ ከአራተኛው ከአራተኛው አምጥተን የምናደርጋለን እዚ ሳናረፍ ወይ ደግሞ ይሄ ግን ይሄ ሁሉ ጨዋታ የሚደረግን ግን ምንድነው ስናስገባ ስናወጣ ግን ምንድነው ፕሬሽን በጣለ ማለት ይሄ በማኑዋል ተሽከርካሪ ነው ማለት። ስለዚህ ወደ ኋላ ስንመጣው ደግሞ ምን ይሆናል ማለት ፍጥነት ናገኛለን። እነዚህ የምንጠቀመው በየት ነው ካለን በሜዳማ የሆነ ለእይታ ግልጽ በሚሆንበት ቦታ፣ በትራፊክ የማይጨነቅበት ቦታ ነው የምንጠቀማቸው። ምክንያቱም እነዚህ በጣም ሀይ ስፒድ አላቸው ወይም ደግሞ ፍጥነት አላቸው ማለት ነው። ስለዚህ እነዚህ ፍሪሴንስ አንደረክቱ አንደኛው ፍሪሴንስ አንነቅ መቀየር አይቻልም። ከዛ በመቀጠል ደግሞ ልንቀየር ብንል እንኳን ያው ጥርሶች እርስ በርሳቸው ተበላልተው ምን ይሆናሉ ይሰባበራሉ ያው ካምቢያዎችን ከጥቅም ውጭ ውጭ እናደርገዋለን ማለት ነው። ከጥቅም ውጭ እናደርገዋለን ማለት ስለዚህ የአውቶ ምንድ ነው ይሄ የማኑዋል የማኑዋል ማርሽ ነው እነዚህ ማለት ነው። ስለዚህ የማኑዋል ማርሽ ሆኖ ግን ፎርዲ ፎር የሚባሉት ስለዚህ እነዚህ ምን መሰላቸው አራት ድራይቭ ወይም ደግሞ አራቶቸውን አራቱ ጎማ የሚንቀሳቀስ ማለት ነው እነዚህ የተለያዩ ነው ያሉት። አንደኛው ዝም ብሎ ከካምፕ ወይምሞ ይሄ ምንድን ነው ከተመረቶቹ ከተመረት በኋላ ምን ያህል አይቀነሱም፣ አይጨመሩም አራት ጎማ ድራይቭ በቃ ሁልጊዜ ይሽከረከራል። ወይም ደግሞ ሁልጊዜ በኢንጂን አራት ጎማ ይሽከረከራል ማለት እንደዛ አይነት አለ። ሌላ ደግሞ እኛ በምንፈልገው ሰዓት አራት ጎማ የሚያስፈልገን ጊዜ ወይ ደግሞ ጭቃ በሚሆንበት ጊዜ እንጠቀማለን። ቁልቁለት ወይ ዳገት በሚሆንበት ጊዜ፣ ግድወት በምንፈልግበት ጊዜ የምንጠቀመው እንትን እንትናለማ ስለዚህ ያቺ ትንሿ እቺ ከትልቁ ከትልቁ ማርሽ ምን አለች? ትንሿ ማርሽ አለች። እቺ እሷ ማርሽ እሷ አለች፣ ትንሿ ማርሽ አለች። እሷ ምንድነው ጥቅሟ? ለምሳሌ እቺ ስናረጋት ወይም ደግሞ እሷ ምን ኦግዚሊሪ ኦግዚደር ትባላለች። ኦግዚሪ ትራንስሚሽን ወይ ረዳት ማለት ነው። ረዳታ ወይ ደግሞ አጋዥ ማለት ነው። ምንም ሌላ እንደምን በጭቃ ሊሆንቻ በዳገት ሲሆን አጋዥ ማለት ነው። ምክንያቱ ሁለት አብዛኛው መኪና ወይም ደግሞ አብዛኛው መኪናዎቹ ምንድነው የኋላ ጎማ ነው ለወደፊት ለፊቱ የሚነዳው ማለት ነው። ማለት በኋላ ግፊት ነው አብዛኛው የሚሆነው የፊቱ። ስለዚህ እንደዛ ስለሆነ ያኛው ግን ማለት ፎርዲ ፎር ግን ምን ያደርጋል ማለት ነው፣ አራት ጎማ ይንቀሳቀሳል ወይም አራት ጎማ በሞተር በኢንጂን ምን ያደርጋል ይነዳልና ይንቀሳቀሳል። ስለዚህ አራት ጎማ ከተንቀሳቀሰ ደግሞ በኢንጂን ደግሞ ማለት ነው በጣም ጉልበት ኃይል የሆነ ጉልበት አለው ማለት ነው። ስለዚህ ኤችቱ እንትና ስንጠቀም ወይም ወደ ኤችቱ ቱ ስናደርጎ ምን ይሆናል ማለት ነው፣ ረዳታ እንጠቀማለን ማለት። ይህ ምን አለ ብዙ፣ ይሄ ደግሞ የኋላ ብቻ ስንጠቀም። ኤች ፎር ደግሞ ጭቃን በሚይዘን ጊዜ ምን ማለት ነው እንጠቀማለን። ፍጥነት በምንፈልግበት ጊዜና ጉልበት በምንፈልግበት ጊዜ አራቱ ጎማ እንዲንቀሳቀስ እናደርጋለን። ኤች ፎር ማስካረግ ማለት ነው። እች ከተጠቀምን እች ፎር ከተጠቀምነን የምንያደርጋል ማለት ነው፣ አራቱ ጎማ ይንቀሳቀሳል። ከዛ ምንሆን ፍጥነት እናገኛለን አንደኛ፣ ከዛ ደግሞ ጉልበት እናገኛለን ማለት ነው። ከዛ ቆል ሎፈር ወይም ደግሞ ኤል ፎር ከተጠቀምነን ደግሞ ወይ ኤል አራት ከተጠቀምን ተጨማሪ ጉልበት ስንፈልግ ማለት ነው። ተጨማሪ ጉልበት ስንፈልግ አሁን እዚህ የምናውቀው እቺ እች ፎር ምንድን ነው የምትጠቀም ብለናል። ጉልበትና ፍጥነት ሁለት ነው የምትጠቀም እቺ ኤል ግን ሎው ወይም ደግሞ ምንድነው ፍጥነት ይቀንሳል፣ ግን ጉልበት ይሰጣል ማለት ነው። ልክ ምንድነው አንደኛና ሁለተኛ እንደ ማርሽ ማለት ነው። እነዚህ ግን እነዚህ የምንጠቀመው በምንድነው በፎር ድራይቨር ያላቸው ወይም ደግሞ አራት ጎማ የሚንቀሳቀስ አራት ጎማ በኤንጂን በሚንቀሳቀስበት ጊዜ ነው የምንጠቀማቸው ማለት ነው። እቺ ኤን ደግሞ ኒውትራል ናት። ኒውትራል ማለት ተጠቅመን ስንጨርስ ወይም ደግሞ በማያስፈልገን ጊዜ ዜሮ እናደርጋለን እሱ ማለት ነው። ያው ይህ ይመስላል ሮዶታ ወይም ደግሞ የአጋዥ ማርሽ ማለት ነው። በጣም አጋዥ ሚና አለው። በጣም ነው የሚያደርጉት። በነገራችን ላይ እነዚህ ብዙ አይነት ነው እንደዛ። አንደኛው ከትካሉ ወይም ደግሞ ከካምፓኒው አራት ድራይቭ ወይም አራቱ ጎማ እንዲንቀሳቀስ ተደርጎ የመጡት አሉት። እኛ በምንፈልገው ሰዓት የምንጠቀመ አሉት። ብዙ እንትን አሉት ማለት ነው በየጊዜው አዳዲስ እየመጡ ስለሆኑ ያው ዲቴል በየመጣው ማወቅ የገባ ማለት ነው። ሌላኛው አሁን የምናየው ምንድ ነው? አውቶማቲክ ማለት ነው። አውቶማቲክ አውቶማቲክ ጊርቦክስ በቶርክ ኮንቨርተር የሚ አማካኝነት ነው የሚሰራ ማለት አውቶማቲክ ማለት ነው። አውቶማቲክ ስለዚህ አውቶማቲክ ስናየው እንደምታዩት በምስሉ ላይ ይህን እንትን አሉት ይህ ጽሑፋት ፒ አንደኛው ፒ አለ፣ ዲ አለ፣ ኤን አር ነው። ስለዚህ ፒ ማለት እነዚህ ሲምቦሎች ወይም እነዚህ ምን ስንል ፒ ማለት ፓርኪንግ ነው ፓርኪንግ ማለት ደግሞ ለመሞቅ ሳይሆን ደግሞ ለመቆም ስንፈልግ ማለት ነው ለረዥም ጊዜ ለረዥም ጊዜ መቆም ስንፈልግ ምን ጠቀም ፓርኪንግ ላይ እናደርገዋለን ማለት ነው መቼ ነው ለፓርክ የምናደርገው የሚል እናየዋለን በቀጣይ ማለት ዲ ደግሞ ድራይቭ ድራይቭ ያው ለመንዳት ወደፊት ለመሄድ ማለት ነው ሌላኛው ኤን ነው ወይም ደግሞ ኒውትራል ማለት ነው። ኒውትራል ማለት ደግሞ ማርሽን ዜሮ ማድረግ። ኒውትራል ማለት ማንዋል እንዳየነው መሃል ላይ ያለች ኒውትራል ነው ብለናል። ስለዚህ ልክ እንደሱ ይሄ ደግሞ ኒውትራል ማለት ነው። ኒውትራል ማለት ማለት ነው ዜሮ ማለት ነው ምንም አያደርግም። ወይም ደግሞ ከኢንጂኑ የመጣ ኃይል ወደ ትራንስሚሽን አያስተላልፍም ዜሮ ያደርጋል ማለት ነው። ሌላኛው አር ማለት ሪቨርስ ወይም ደግሞ ወደ ኋላ ማለት ነው እሽክርክት አቅጣጫ ማለት ነው። ይሄ ሶስት ጥርሶች ሲነዳዱ የሚፈጥርልን እንቅስቃሴ ማለት ነው። ሌላኛው ለው ይሄ ደግሞ ለው ማለት ደግሞ ያው ጉልበት ማለት ነው። አንደኛ ነው ሁለተኛ በምንፈልግበት ጊዜ ወይም ደግሞ ዳገት በምንወጣበት ጊዜ ወይም ደግሞ ቁልቁለት በምንወርድበት ጊዜ የምንጠቀማለን። ለው እናረገዋለን ማለት ነው። ያው አንዳንድ እንትኖች ደግሞ ሁለት የሚላለ ሁለት ማለት ደግሞ ምን ማለት ነው? አንደኛና ሁለተኛ በሚጠቅምበት ሰዓት እነዛ እናስገባለን ማለት ነው። ስለዚህ ይህ ይመስላሉ የአውቶማቲክ ጊርቦክስ፣ የአውቶማቲክ ማርሽ ማለት ነው። ስለዚህ አሁን ጠቅላል አድርገን ስናየው ጠቅላል አድርገን ስናየው ለአውቶማቲክ ጊርቦክስ ማድረግ ያለብን ጥንቃቄ ምንድን ነው የሚል እናየዋለን አንደኛውም እንደ ሁለት እግር በፔዳል አስደግፎ አለመንዳል። ይህ ማለት አብዛኛው አብዛኛው በማንዋል ላይ ሶስት እንትን አሉት ሶስት አሽከርካሪ የሚረግጠው ፔዳል አለ ማለት ነው። አንደኛው ፍሪሴን ነው፣ ከዛ ደግሞ ፍሬን ነው፣ ከዛ ደግሞ ነዳጅ ነው ብለ ነው። በአውቶማቲክ ስንመጣ ግን በአውቶማቲክ ስንመጣ ግን ነዳጅና ፍሪሴን ብቻ ነው ያለው ክለች ማለት ሁለት ብቻ ነው ያለ። ስለዚህ በማንዋል ለምደን ወደ አውቶማቲክ ስንገባ ሁለት እግራችን ምንድነው መርገጥ የለብንም። ይሄ ማለት ስንደግጥ ወይንም የሆነ ነገር ሳያጋጥመን ወይም ደግሞ ግጭት ሲፈጠር ምናደርጋል መሰላችሁ ሁለት እግራችን እንረግጣለን ማለት። ሁለት እግራችን ከረግጠን ደሞ አንደኛው ፍሪክሽን እንዳይሄድ ይዘናል፣ እንዲሄድ ደግሞ ምንድነው ማርሽ ወይም ደሞ ንድረ ጨምራለን። ይሄ ደግሞ ጊር ቦክስ እንዳለ ከጥንቆጭ ያደርገዋል። እና ከጥቅም ውጭ አድርገዋል አርጓል። ሁለተኛ ደግሞ መኪናችንም ምንድን ነው ይሄ ትገለበጣለች ማለት ሌላ ምንም ታምር የለም። ስለዚህ ይህ በአንድ እግራችን መጠቀም ያለብን አንድ እግራችን በምንፈልግበት ነዳጅ ፍጥነት በምንፈልግበት ነዳጅ እንረግጣለን፣ ማቆም በምንፈልግበት ሰዓት ደግሞ ወይም መቀነስ በምንፈልግበት ሰዓት ደግሞ ፍሬን ቀስ ያደርገን እንረግጣለን ማለት ነው። ስለዚህ ይሄ ደግሞ በራሱ ነው ፍጥነት መጨመር ብንፈልግ ምናደርጋለን እናርጋለን ይሄ ነዳጅ ብቻ ነው የምንጨምር እንጂ በራሱ ነው እንትራ የሚያረግ ማለት ነው። ሌላኛው ይሄ ደግሞ መኪናችን እየተጓዘ ያለ ወይም ደግሞ እየተጓዘ ያለ ወይም ደግሞ በፍሬንት ትንሽ ቀነስ ካረግናል በኋላ ሙሉ ሙሉ ሳይቆም ፒ ማረግ ያረጋል ፓርኪንግ ማረግ የለብንም ማለት ነው። ምክንያቱ ምክንያቱ ምክንያቱ እዚህ ፖል ወይም ምንድን ነው ይሄ ዘንግ አለች በውስጥ በአውቶማቲክ ውስጥ ምን አለች ዘንግ አለች እቺ ዘንግ እንዳይንቀሳቀስ ነው። እንደዛ አድርገው የምትይዘው ማለት ነው። ስለዚህ እየተንቀሳቀስ የለ ይሄ አስገብተን ከወረድነን ምን ያደርጋል ማለት ነው። እሷ ትበላሻለች ወይ ደግሞ እሷ ወደ መስበር ትሰበራለች ከጥሙ ትሆናለች ማለት ነው። ስለዚህ ምን ማድረግ አለብን? መጀመሪያ በፍሬን ላይ ምን ማድረግ አለብን? መቆም አለብን፣ መቆም አለብን። ከዛ በኋላ ኒውትራል እናደርገዋለን። ከኒትራል በኋላ ወደ ፓርኪንግ እናደርገዋለን ማለት ነው። ስለዚህ ቀጥ ብለን እየተነዳ ያለ ቀጥ አድርገን ወደ ፓርኪንግ ከወሰድነው ግን ማለት ነው እቺ ዘንጓዋ ሽክርክሪት እንዳይኖር ነው የምታደርገው እንጂ ያው ተሽከርካለኝ የመሸክም አቅም የላት ወይም ደግሞ ለመሸገም አቅም ታጣለች ማለት ነው። እቺ ዘንጓ ያለች ትንሽ። ከዛ በመቀጠል ደግሞ በአውቶማቲክ ላይ ቁልቆት ስንወርድ ኒውትራል ማድረግ የለብ ነው። አንዳንድ ሽፈሪች ምን ይላለው? ይ በአውቶማቲክ ሳይሆን በማኖር ማለት ነው፣ ነዳጅ እንዲቀንስ ያው እውነት መናገር ነዳጅ ተወደዋል። ግን ነዳጅ ስለተወደደ ህይወታችን ወይም ደግሞ መኪናችን ከጥቅም ውጭ ማድረግ የለብንም። ምን ያደርጋል ምን ያደርጋል? አንዳንድ ሰዎች ኒውትራል ላይ ያደርጉና ቁልቆት ሲወርዱ በመኪናው ወይም ደግሞ በስበት ህግ ይሄዳሉ። በቀመሽም በጊዜ ሂደት ይበላልና መኪናችን ምን ያደርጋል ማለት ነው። ያ ሁሉ ሸክም ሊቋቋም አይችልም። ስለዚህ ይበጠሳል፣ ያው ወደ አደጋ እንገባለን ማለት ነው። ስለዚህ በአንደኛና ሁለተኛ መውረድ አለብን ማለት ነው። ቁልቁለት ላይ ሲሆን ማለት ሁልጊዜ ማለት ነው ዜሮ አድርገ ኒውትራል አድርገን መውረድ የለብንም። ከዛ በአውቶማቲክ ጊርቦክስ ውስጥ ውሃ እንዳይገባ ወይም ደግሞ ትልቅ ከፍ ያለው ውሃ ያለዋ በጥርጊያ ሊሆን ይችላል ጥሰን አለመሄድ ውሃው እንዳይነካው ማድረግ አለብን። ውሃው ወደ ጊርቦክስ ከገባ ግን ያው ካምቢያችን ከጥቅም ውጭ ሊያደርገው ይችላል ማለት ነው። ከጥቅም ውጭ ሊያደርገው ይችላል ምክንያቱ በውስጡ ምናለ ዘይት ነው። ከዘይት ጋር ተቀላቅሎ ደግሞ ያው ከጥቅም ውጪ ላደርገው ይችላል ማለት ነው። በአጠቃላይ በአጠቃላይ ለጉልበት አስተላላፊ ወይም ሀይል አስተላላፊ ማድረግ ያለብን ጥንቃቄ ምንድነው? ይህ የአውቶማቲክ ብቻ ነው ነበረ። ይሄ ግን አጠቃላይ ጠቅላላ አደረገን ለሀይል አስተላላፊ ማድረግ ያለብን ጥንቃቄ ምንድነው እንላለን። ሌላኛው እግርህን በፔዳል ላይ አስደግፎ አለማሽከርከር። ይሄ ማንኛው ሊሆን ይችላል። በአውቶማቲክ ሊሆን ይችላል በማኑዋል እግረን አስደግፎ አልመሄድ መሄድ ማለት ነው አሁን ፍሪሲን ይሄ ረግጦ ዝም ብሎ በቃ በላይ ላይ እንትን አድርጎ የሆነ ንክክ ሲፈጠር ወይም ደሞ የሆነ ነገር ሲያጋጥመን በራሱ እንድነካው ያደርጋል ማለት ነው ስለዚህ ምን ማድረግ የለብንም አስደግፎ መሄድ የለብንም ማለት ነው ሁለተኛ በሚገባ ወይም ደሞ አስፈላጊ በሚገባ ረግጠን ፍሲን ረግጠን ምን ማድረግ ማርሽን መቀየር አለብን ማለት ነው ምክንያቱም በሚገባ ሳንረቅ ስናስገባው ጥርሶች ይጓዳዳሉ ወይም ደግሞ ምንድነው፣ ይሄ ጉዳት ይደርሳቸዋል ማለት ነው። ሌላኛው የሞተርን ዝር ጠብቆ ማርሽ ማስገባት ይሄ ሁሉ ጊዜ ነው ማወራው ነው ማለት ነው። ምክንያቱ ይሄ የሞተራችን ዝር ሳንጠብቅ ስናስገባ ምን ያደርጋል ማለት ነው። አንደኛ ሞተራችን ሊጠፋ ይችላል። ምክንያቱ ካለ አቅሙ በላይ በትንሽ ርቀት በትንሽ በአምስት ደቂቃ ባትሞላ እንትና ምን አደርጋለሁ አምስት ስድስት ካስገባ ነው ያው ጥርሶችን ሊጎዳ ነው። ከዛ ደግሞ ሞተራችን ላያርፍ ነው። ስለዚህ ነዳጅ እየጨመር በሄድንበት ቁጥር ምናደርጋለን ማለት ነው፣ ማርሽን ጨምራለን ማለት በዚህ አማካኝነት ማድረግ አለብን። ከዛ በኋላ የካምፒዮን እና የዲፈረንሻል ዘይት በየጊዜው መቀየር አለብን። ይሄ ግድን ማለት በየጊዜው ካልቀየር ነው ይቆሻል እና እያቆሻው ደግሞ የምን ያደርገዋል ያዝገዋል። ብረት ከዛገ ደግሞ ከጥቅም ውጭ ይሆናል ማለት ነው። ሌላኛው በወጣ ገባ በጠመዝማዛ ሊሆን ይችላል፣ በዝግታ ማሽከርከር አለብን። ወጣ ገባ ሲሆን የተለያዩ ቅሶች ነው የሚባላሽ፣ እነ ዲፈረንሻል፣ እነ ሻሚያስ፣ እነ ጌርባክስ ጎማ፣ እነ ምንድነው ይሄ ቶርክ፣ እነዚህ ይባላሻሉ። ወይም ደግሞ በዙሪያ ሊሆን ይችላል በመዞሪያ በወጣ ገባ ሊሆን ይችላል፣ በተለያዩ መስመሮች እነዚህ በዝግታ ማሽከርከር አለብን እንዳጠቃላይ ማለት ነው። ከዛ ከልክ በላይ ተሽከርካሪዎችን አለመጫን ጭነት አለመጫን፣ ምንድነው ይሄ ከልክ በላይ አለመጫን ማለት ነው። አዎ፣ ከዛ ዩኒቨርሳል ጆይንት እና ዩኒቨርሳል ጆይንት እና ስሊፕ ጆይንት፣ እነዚህ በሰበቃ አማካይነት እንዳይጎዱ ሁልጊዜ ግሪስ ማድረግ አለብን ማለት ነው። ግሪስ እናደርጓል። እነዚህ መገናኘቱ ወይም ደግሞ ይሄ ምንድነው፣ ሁለት ብረቶች ሲገናኙ ምን ማድረግ አለብን? እዚያ ግሪስ ማድረግ አለብን ማለት ነው። እነዚህ አጠቃላይ የሀይል አስተላላፊ ቪዲያችን ይህ ይመስላል። ያው ጠቅልል አድርገን ስናየው ደግሞ ጠቅል አድርገን ስናየው ሀይል አስተላላፊ ማለት ከኢንጂን የተገኘ ሀይል ምን ያደርጋል? ወደ ጎማ የሚያሰላልፍልን ማለት ነው። ያው ከኢንጂን ቀጥሎ ምን ይገኛል? ካምቢዮ ማት። ይሄ ደግሞ በማኑዋል ማለት ከኢንጂን ቀጥሎ ምን ይገኛል? ክለች ይገኛል። ይህ ክለች ደግሞ የሚገኘው በማኑዋል ነው በማንዋ ተሽከርካሪ ነው ማለት ብቻ ነው ማለት ነው። ስለዚህ ይህ ክለች ምን ያደርጋል? ሀይል እንዲተላለፍና ሀይል እንዳይተላለፍ ያደርጋል። ምንጠቀመመቼ ነው የምንጠቀም ካለን አንደኛ ማርሽ በምንጨምርና በምንቀንስበት ጊዜ ይህ የግድ በሚፈለገው ረግጠን ምን ማድረግ አለብን ማርሽ መቀነስና ማስገባት መውጣት አለብን። ከዛ ደግሞ ፍሬን ስንይዝ ፍሬን ብቻው ከያዝን ያ ሞተር ሊጎዳ ነው ወይም መኪናችን ሊገለበጥ ይችላል ማለት ነው። ስለዚህ ምን ያደርጋል ከእንጂን የሚመጣ ሀይል ብሬክ ማድረግ አለብን ወይም ማቋረጥ አለብን። ይሄ ከቋረጥን ለመኪናችን መያዝ ቀላል ይሆናል ማለት ነው። ከዛ ከሱ ቀጥሎ ምንድን የምናገኘው ካምቢዮ ነው የምናገኘው ካምቢዮ ወይም ደግሞ ጊርቦክስ የሚባል ማለት ነው። ጊርቦክስ ማለት ጥርሶች የያዘ ስለሆነ ያው ጉልበት የሚሰጠን ፍጥነት የሚሰጠን እና ወደኋላ በምንፈልግበት በሚፈልግበት ሰዓት በዚህ ጊርቦክስ ወይም ደሞ በዚህ ካምቢዮ ውስጥ ነው የሚካሄደው ማለት ነው። ስለዚህ ጉልበት በምንፈልግበት ጊዜ ትንሽ ትልቅ ለትልቁ ጥርስ ሲነዳው፣ ፍጥነት በምንፈልግበት ጊዜ ትልቁ ጥርስ ምንድነው ለትንሽ ጥርስ ሲነዳው ይሄ ፍጥነት እናገኛለን። ከዛ በመቀጠል ደግሞ ምን አለ ሪቨርስ ወይም ወደኋላ ስንፈልግ ደግሞ ሶስት ጥርሶች ሲናዳዱ ይሄ ምን ያደርጋል የአቅጣጫ ለውጡ ሆነ ወደኋላ እንድንቀሳቀስ ያደርጋል ማለት ነው። ስለዚህ በማርሽ ላይ ስና በማኑዋል ላይ ስናየው ደግሞ አንደኛና ሁለተኛ ጉልበት ናቸው። ይሄ የምንጠቀሙ ደግሞ በዳገትና በቆርቆት ላይ መጠቀም እንችላለን። ሶስተኛ፣ አራተኛ ወይ አራተኛ ደግሞ ዳይሬክት ወይም ደግሞ ከኢንጂን የመጣ ኃይል ወደ ጎማ ያስተላልፋል ማለት ነው። ያው አምስተኛ ወይ ደግሞ ከዛ የሚጨምሩ ካሉት ደግሞ ይህ ምን ማለት ነው በካምቢ ውስጥ ምንድነው ፍጥነት ጨምሮ ይሰጣል ማለት ነው። ከዛ በኋላ ምን አለ ፕሮፒለር ሻፍት ደግሞ ስሊፕ ጆይንት አለ፣ ዩኒቨርሳል ጆይንት የሚባላሉ። እነዚህ ለፕሮፒለር ሻፍት አመቺ እንዲሆን ወይ ደግሞ እንዳይጎዳ እንትን ያደርጋሉ፣ ወይም ደግሞ ይጠብቃል ማለት ነው። ከዛ በመቀጠል ዲፈረንሻል አለ። ዲፈረንሻል ደግሞ ምን ያደርጋል? ያ ዲፈረንሻል ጌርቦክስ አድርጎ በፕሮፒለርሻፍት አድርጎ የመጣው ሀይል ወደ ዘጠና ዲግሪ ወይም ደግሞ ወደ ሁለት ጎማ ምን ያደርጋል? ሀይል ያስተላልፋል። ከዛ በመቀጠል ደግሞ በኩርባ በምንዘርበት ጊዜ ወይደሞ ክብ በምንዘርበት ጊዜ ወደ ውጭ ያለው በውጭ ያለው ጎማ ምን ያደርጋል? ፍጥነት ይጨምረዋል፣ ወደ ውስጥ ያለ ፍጥነት ይቀንሰዋል። ከዛ በመቀጠል ሻሚያ፣ ሰዎች ማክሰስ የሚባል ይህ ደግሞ ከዲፈረንሻል የተገኘ ሀይል ወደ ጎማ ያስተላልፍናል ማለት ነው። ይህ ነው ሀይል ያስተላላፍ ማለት ሌላ ምንም ስለዚህ ይህ ግን ክለች ሲባል ግን በአውቶማቲክ የለም በክለች ሲባል ግን ክለች ሲባል ያው በማኑዋል ተሽከርካሪ ሶስት የሚረቅጠው አሽከርካሪ የሚረቅጠው አለ አንደኛው ፍሪሴን ነው ከዛ ደግሞ ፍሬን ነው ከዛ ጋዝ ወይም ደግሞ ምንድነው ይሄ ነዳጅ ማለት ነው ያው በአውቶማቲክ ግን ሁለት ብቻ ነው ያለ ጋዝ ና ፍሪሴን ብቻ ማለት ነው ያው ፍጥነት በምንጨምርበት ጊዜ ፍጥነት በምንፈልግበት ጊዜ ምን ማድረግ አለብን ያው ይህ ነዳጅ ብቻ ነው የምንረቅጠው እንጂ ሌላ ምናደርገው ነገር የለም ስለዚህ አጠቃላይ ይህ ይመስላል ስለዚህ በተግባር ግን እናየዋለን በአጭር ጊዜ ወደ ገራጭ ስራ ስለምገባ እዛ በደንብ አርጌ በዲቴል አሳያችኋለሁ እናንተ ላይክ እና ሳብስክራይብ እያደረጋችሁ መቆየት አለባቸው ምክንያት በተግባር ስንገባ በጣም ይገባቸዋል እርግጠኛ ነኝ በተግባር ስናየው ይገባቸዋል። የዛሬ ትምህርታችን ይህ ይመስላል። ከእኔ አብራችሁ ስለቆያችሁ ከለብ አመሰገናለሁ። ሰላም ለሁላችን። ሁል ጊዜ እንደሚታወቀው አንድ ጥያቄ ጠይቃችኋለሁ። ይህ ጥያቄ ደግሞ ሀብት ማለት ምን ማለት ነው? የጅል ሊሆን ይችላል። የጅል ጥያቄ ሊሆን ይችላል። ምን ማለት ነው ሀብት? ሀብት ምን ማለት ነው?